እኔ ከንፈረ ናየው። አዎ ማርያም፣ አረ ወይኔ ጉዴ ማርያም፣ አይዞህ አትፍራ። ስት ባሏን ስታመሰግን በዝህ መንገድ ነው የምታመሰግነው። ብልህናት የሚባለውም ሴት ልጅ ብልህናት የሚባለውም ምሳሌነት በአይም እያይችዋለሁ፣ እውነት ለመናገር ያክል ማለት ነው። የኔ ቅማም፣ የእኔ ቀልጣፋ። ዋው እንደ ያው የሰው ልጅ አይዋጠም እንጂ ዋጥ ነበረ። አንቺን ይቅር በለኝ እንዳትቀየሙኝ። ቃልዬ ደግሞ ምን ሆና ነው ዛሬ የትሉ ይሆናል ማለት ይሆናል የለ እኔ በጣም ማለት የሆነ ግርን ምትለኛለ ሀይሚ፣ ዝም ብዬ በቃ የሆነ ፍጥነቷ ንግግሯ በቃ ድርጊቱ ድርጊቷም፣ እንቅስቃሴዋ፣ ሁሉ ነገሯ በቃ ግርም ይለኛል። ከቃል በላይ ማለት ነው። ቃል ታጣላችሁ አንዳንድ ጊዜ ሰውን ለመግለጥ እኔ ለእሷ ቃል አጠውላት። እሷን ለመግለጥ ዝም ብዬ በቃ ተገረምኩኝ ትላላችሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ተከታታዮች እንደምንቆያችሁልኝ፣ ሰላማችሁ ይብዛልኝ። ያኔ ውድ ቤተሰቦች፣ ዛሬ በጉጉት ስንጠብቀው የነበረውን ፕሮግራም ያው መሽቶ መተውልናል። ለየት የዛሬውማ መቼም ሽሮ ወጥ የምትወዱ ሰዎች ስንቴ ምላሳችሁን፣ ስንቴ አፋችሁን እንትን እንዳላችሁ ያው ታቁታላችሁ። ለማንኛውም ውዶቼ፣ ላይክ ሼር አርጎ ሀሳብ አስተያየት ካላችሁ በኮመንት አስቀምጡ። ለቤቱ አዲስ ከሆናችሁ ደግሞ ቤተሰቡ ነው እንግዲህ ዛሬ ሀይሚ አዲስ ቤት ላይ አዲስ ቤት ላይ አዲስ ሽርጉድ አድርጋ ሽርጉድ ብላ ወጥ ሰርታ ቡናውን አቀራርባ ምን ምን ምን የቀረ ነገር አለ? ያው ብሩኬ ውጭ ነበረ፣ ብሩኬ ነው የቀረው። ያው መጥቷል ማለት ነው። ይሄ ሁሉ ከተዘጋጀ በኋላ ይኔ ቆንጆ እንግዲህ ይህ አዲስ ቤት እንደዛ አይነት ቤት ገነት ነው የገባሁት፣ ምናምን ነገር እኔ እንደዛ አይነት ቤት አይቻላቅም ገነት ነው ብላለች። ቅማምዬ ያደርግልሽ፣ የምድር ገነት ማለት ነው ያደርግልሽ። ይገባሻል፣ ስለሚገባሽም ነው በፍቅር ኑሩበት ማለት ፈልጋለሁ በዛ አጋጣሚ እንግዲህ ምግቡን አዘገጃጅታ ቴንኪው ማለት ስለነበረባት ብሩኬን ማመስገን ስለነበረባት እንግዲህ ምሳ በቆንጆ አዘጋጅታ ፍሩት ነገር አዘጋጅታ ምናምን ነገር በቃ ብሩኬ ይሄ ሁሉ አያቅም። ብቻ ደስ ይላል ማለት ደስ የሚለው ፓርት ምን መሰላችሁ? አሁን እሷ ምሳ ብሩኬን ውጭ መጋበዝ አያቅታትም ማለት ነገር ግን ኖ ሴት ልጅ ሴት ሴት መሽተት አለባት ቤት ቤት የሆነ ቤት ጓዳ እንደዚህ ማር ቤት ምናምን መንጎዳ ጎዳ አለባት። አዎ እንግዲህ ወደፊት እናትነት ይመጣል። ዛሬ እንግዲህ ቡርጌና ሀይሚ ልጅነት ልጅነን ብለዋል። በባለፈው ልጅነት የለም ከዚህ በኋላ ራሳችሁ ናችሁ፣ ራሳችሁን ልታዘጋጁት የምትችሉት ራሳችሁ። ካዘጋጃችሁት ምንጊዜም ትልቅ ሰዎች ናችሁ። የምር ማንኛችንም ብንሆን ማለት ነው። ጥንካሬ ካለ መተሳሰብ ካለ፣ በተለይ ደግሞ ሴት ልጅ የስራ ሰው ስትሆን ቤቷን ትወዳለች፣ ባሏን ታከብራለች። ወንድም እንደዛው። ምንም ሴት ልጅ ብቻ ተስራ አይባልም። ወንድም ልጅ መስራት አለበት። ሴት ልጅ ቤት ቀመጥ ያለው ማን ነው? በእርግጥ አንዳንድ ባል አለ ተቤት እንድትወጡበት የማይፈልግ ሰው እና ዛሬ ሀይሚዬ እንግዲህ የቤት እመቤት ሆና ነው ያው የቤት እመቤት ብትሆን ቤት ውስጥ ወጥ ሰርታ ቡና አቀራርባ እጣኑን ምናምን አጫጭሳ ዋ እንዴት እንዴት ደስ እንደሚል እንዴት እንደሚያምር እኔ ደግሞ በጣም በጣም በጣም ጋቢ ብዬ የወደድኩላት ቅልጥፍናዋ፣ ሳህን አነሳሷ ብድግ ብድግ ብድግ ከበልቶ ካለቀ በኋላ ማለት ነው። እኔ ራሴ እንደዛ ቅልጥፍና የለኝም። የስንት አመት ሙሉ ሰው ሀገር ላይ እየተጠገረድኩ ያሉ ማለት ነው ምር እና፣ እንግዲህ ብሩክ ሲገባ ስትወጣም ስትሄድም ስትመጣም እኔን ቻው ማለት አለብህ። ስትገባ እንዴት ዋልሽ ማለት የኒመ ቤት፣ ስትወጣ ደህናዋ የኒመ ቤት ማለት አለብን። ሀይሚዬ አባባልሽ እንግዲህ፣ እሷ አንቺ መናገር አይጠበቅብሽም። ያው እሱ ሲመጣ አበባይ አንድ አበባ ይዞ እንዴት ዋልሽ ብሎ ነው የገባው። እርቦት ነበረ፣ ምግብ ተዘጋጅቶ ነበረ። እንደ ፕራንክ ልታረገው ነው በራበ አንጀቱ ምናምን ነገር እያልኩኝ ያው ለመቀለድ ያክል ነው። እንግዲ አለብኝ ምናምን ነገር አለችው። ወይህ ሀይሚየ ፕራንኳ አልጀምር ነው አልኮኝ ኔ የዚህ ፓርት ላይ ማለት ነው። እንግዲ አንተነ ስትለው በቃ እንብላ ብለው ወደ ገደለው ወደ ምግባቸው ነው የገቡት። ደስ ይላል። ምግባቸውን ከሳሳቁ፣ በሉ ጠጡ። ወደ መጨረሻው ወደ ሆነ ፕሮግራማቸው ወደ ተዘጋጀው ፍሩት ነገር ይዘው ሄደች። እዛ እየበሉ እያለ በመሀል ከንፈሬን ታያለሽ አላለም? ሀይ ብሩኬ፣ ብታይስ ምን ችግር አለው ብለን እንዶ ተው እንጂ ብሩኬ ያው ሊያስደነግጣት ፈልጎ ይመስለኛል፣ ይህ የፕራንክ ሶሳቸው። አንዳንድ ጊዜ በፍቅር በሮማንቲክ ውስጥ ራሱ የሆነ ቦቅ ይልባቸዋል መሰለኝ። እና ሮማንቲክም እየሰራችሁ የፕራንክ ሶሳችሁ ምናምን ጎግ ይልባችኋል። እንደ ኧረ ተው እናንተ ልጆች ተው። ሀይም እየቶሎ ብላ ማተበች የኔ እናት። ምንም እኮ ማማተው አያስፈልግም። እና ምን ችግር አለው ባይክ ምን ኒኮ ካጠገብ ያሉ ሴት ነኝ ብለሽ ብትመልሽለት ችግር የለውም። ግን ምን ያክል እንዴት እንደተጨነቀች አያችሁ። ሌላ ሰው ቢሆን በፈጣጣው እንደ ምን ችግር አለው አንተ ኔ አደለ እንደ ምናምን ብናም ብሎ ሌላ ክርክር ውስጥ፣ ሌላ ጠብ ውስጥ ይገባል። ነገር ግን አሁን እነዚህ ሰዎች ምንንም ነገር ማፋጠን አልፈለጉም። ማንኛውም ምንም ነገር የሆነ ማፋጠን አልፈለጉም እና አሁን ላይ እንኳን ወደ ትዳር ጥልቅ ብለው ባይገቡ አብሮ መኖራቸው ብቻ በቂ ነው። ለምን መሰላችሁ? እነዚህ ልጆች ይዋደዳሉ፣ ይከባበራሉ። አብሮ ነው እጅ ለእጅ ተያይዘው እዚህ የደረሱት አደለ? አንዱ እዚህ አንዱ እዛ መሆን የለበትም። ሁለቱ ውስጥ እምነት ካለ በዛ በእምነት ውስጥ ደግሞ ፍቅር አለ። ስለዚህ ትዳር ውስጥ ግቡ፣ ግቡ፣ ሰርግ ይደገስ እንዲሆኑ ምናምን ማንም ብሎ እንደዛ አያስቸግርም። ያ በፈቀዱት ሰዓት እራሳቸው በፈቀዱት ሰዓት የሚያደርጉት ነገር ነው። ይሄ የሚያሯሩጥ ነገር አይደለም። ግን ከምንም በላይ እና ከማንንም በላይ አብሮነታቸው ደስ የሚል ነገር ነው። ያንንም የፈቀድ ነው። በባለፈው ለታ እምነቱን የሰጣት መስቀል ያለበት የጣት ቀለበት ሰጥቷታል። በቃ አለቀ። ከዚህም በላይ ምንም የሚያሳምነን ነገር የለም። አምነናል። እና ደስተኛ ያልሆኑት ሁልጊዜም ጊዜ የብሩኬን እና ሃይሚን አንድነት የማይፈልጉ ሰዎች እስካሁንም ድረስ እየተናደዱ ነው ያሉት እየተበሳጩ ነው ያሉት ምናምን ነገር እንግዲህ ሴጣናችሁ ከላያችሁ ላይ መድኃን ያለሚያንሰላችሁ ነው ማለት የምፈልገው ቅናተኛ ሰው ቅንቅናም ሰው ነው የሰውን ደስታ የማይፈልግ እኔ በሰው ምቀና ከሆነ መቼም ቢሆን የሰው ደስታ አያስደስተኝም መቼም ቢሆን ማለት ነው እንደም ያ ሁሌ አዝኖ ማየት ነው የምፈልገው፣ ቅናታም ሰው ከሆንኩኝ ማለት ነው። እና ቅናታችሁን ከላያችሁ ላይ ያስወግዱት። መልካም ልብ ይኑራችሁ። እውነት ደስተኛ ለመሆን ሞክሩ። ደስተኛ እንኳን መሆን ባትችሉ ደስተኛ ለመሆን ሞክሩ። በሰው ደስታ የምሬ ነው እና ልጆቹ ይኑሩበት። እንደዚህ እንደዚህ አብሮነት ያሳምራሉ አትሉልኝም? እንዲያጠይቁልኝም አብሮ መሆን እንደዚህ ያሳምራሉ እንደዚህ የምታምሩ ከሆነ እንደዚህ አብራችሁ ስትሆኑ እንደዚህ እንደምታምሩ ብናውቅ ኖሮ ከበፊቱም አብራችሁ እንድትሆኑ እናደርግ ነበረ። እስከ ዛሬ ድረስ እዚህና እዛ ቤት ተከራይታችሁ ለየ ብቻችሁ በመኖራችሁ በጣም ተሰምቶኛል፣ በጣም ተሰምቶኛል ነገሩ። አሁንም ጊዜው አረፈደም፣ አብራችሁ ሆናችኋል። ፈጣሪ በፈቀደ ቀን እሱ ፈቅዶ አብራችሁ ሆናችሁልናል። እንግዲህ ቤቱ ደግሞ ልጅ ይወለድበት አራት ልጆች ይወለዱበት ብለናል። የማይቋረጥ ፍቅር ይስጣችሁ፣ የማያልቅ ፍቅር ይስጣችሁ። ፍቅር እስከ መጋብር ትላላችሁ። እኔ መቤት ሀይሚዬ፣ እውነት እኔ ለአንቺ ቃል የለኝም። ለቅልጥፍናሽ፣ ለጉብዝናሽ፣ ለብልህነትሽ፣ ለፍጥነትሽ ወዘተ ይቀጥላል። እና እኔ ቃለ ሁላ ያጥረኛል ስላላችሁ አንቺን ለመግለጽ ጀግና ነሽ ብሩኬ። ጀግና ጀግና ሴት ነው ያገኘው ትላላችሁ። ብሩኬ በጣም እድለኛ ነው። እግዚአብሔር የሚመስገን። ምር በጣም ማለት ነው። እና ይህንን ይመስላል። ለነበረን ቆይታ ከልብ አመሰግናለሁ። ውዶቼ መልካም ምሽት ይሆንላችሁ። ላይክ፣ ሼር አርጉ፣ አሳብ አስተያየታችሁ እንደግሞ እናንተ በኮሜንት አስቀምጡ። ቡርኬና ሃይሚ ለቡርኬና ለሃይሚ ያላችሁን ፍቅር ግለጡላቸው። በርቱ።